በእግር ነው፣ በእግር ነው እየሄድኩ ያለሁት። ምንድን ነው የምትለኝ? ትኩስ ቁስል ኮሎ ይዤ እየሄድኩ ያለሁት። እንዴት ብየሆኑ መኪና እንዳት የምችለው? ይህ እኮ የእናንተ ጥፋት ነው። የኔ ጥፋት ብቻ እኮ አይደለም። እንዴት ብላችሁ ነው ከዓመታት በፊት የነበረ ክስ ተሰብስቦ ትክስ ሲመሰረት እናንተ የት ነበራችሁ? እሺ በቃ አሁን ቁስሉም እያመመኝ ነው፣ ደሙም እየፈሰሰ ነው። አሁን የሆነ ቦታ ልደበቅና ከዛ በኋላ ሹፌር ፈልጌ ከከተማ እወጣለሁ። እኔ መንዳት አልችልም አልኩህ አይደል? እንደ እሺ፣ እሺ፣ በቃ ያንቺን ደምሳ ላፈስማ፣ የት ቦታ ልጅም? ወይኔ ይህ መጀመሪያ ክህደትሽ፣ እናቴን፣ እህቴን፣ ቤተሰቦቼን ሁላን ያሰጠኝ ይገባሻል። ስለ እናቴ አንዲት መጥፎ ነገር ሳንገር አልፈቅድልም። ማውራት አይደለም ገና ያን የተንጋደደ ቤታችሁን ሸጪ መንግያ ስወጡችን ሜዳ ላይ ያስጣችዋል። መንቅሬ ጎዳና ላይ ስላልጣልኳችሁ ነው አይደል? እናንቺስ ብና ከቆሻሻው ጋር ከመኖር ጎዳና በስንት ጣሙ። በነገራችን ላይ ቤታችሁ ባራሽ ሊሸጥ ፍርድ ቤት ውሳኔ። ከዚህ በኋላ ከተናገረች መንቅሬ እያንዳንዷ ደቂቃ ሞታቸውን የሚጠብቁ ብዙ የጋህነም ሕይወት የሚኖሩ ሰዎች አሉ። ይኸውልህ እንከሰባች ልጄ መቋቋም አትችልም። እባክህ እባክህ እንዳጨርሰው ይህንን ነገር ለማየህ ነገርካት። ለመጨረሻ ጊዜ ዛሬ ሰናበታል። ምን ራሴን አጣፋለሁ የሁለቱንም ሚስጥር ይዤ አን ሰው እስኪ ካዲ ምን ፈልጎ ይነበር? ሄሎ ናቲ። ወይ ቢኒ፣ ስለ ሁሉ ነገር በጣም ይቅርታ። ስንገናኝ ሙሉ ነገር አስረዳሃለሁ። ለአሁን ከደወልኩት ለመያዝ በሀይሉን ለመያዝ የተንቀሳቀሰ ነበረ እና ወይስ ታ የሚል መረጃ ደርሶ ጂጂ አጣሁት። አዎ ዶክተሮችም ሳያውቁን ያመለጠው እና ምናልባት እናንተ ጋር የምታውቁት መረጃ አድራሻ ካለ ብዬሽ ነው እሺ ጠብቃለሁ እሺ ዳግም ግን ከሰላም ጋቢ መልካም ነው መረጃ ተነግሮ ስላመለጠ ምናልባት እሷ ጥቃ ደስ ይችላል እውነት ነው ምንም ችግር የለውም እናቴ በቃ እሺ እሺ እመጣለሁ እሺ ምንድነው እያለ ያለው ኃይሉን በቁጥጥር ስር ለማዋል የማዘዣ ወረቀት ወጥቶበታል። አዎ አሁን እያፈላለጉት ስለሆነ አንዳንድ ነገሮችን አግዘኝ ነው የሚለው። ተመስገን ተመስገን፣ አምላኬ ግን እንዴት በዚህ ፍጥነት? ለማንኛውም አሁን አብረን እንሄዳለን። በፍጹም ሰላምትታ፣ አንተ የትም አትሄድም። እኔ ደግሞ እሱን አምኜ ብቻህን አልክርም። ይህን ያህል ጊዜ አብረን ያልነበረ ዛሬ ምን አስቦ ነው ብቻ ና የሚለን? ምን ሊያደርገኝ ነው? ምን ይታወቃል። ሲጀመር ብቻችንን ጀምረናል፣ ብቻችንን ነው የምንጨርሰው። በትክክል አሁን እኮ በቂ መረጃ አለን። ስለዚህ እሱ እርዳታ ያስፈልገን የትኛውም የሕግ ክፍል አሳደው ይዟል። እሱም እኮ የሕግ ክፍል ነው። ይልቅ ጊዜ እያባከንን ነው። አሁን እያሳደዱት እንደሆነ ስለሚያውቅ እናንተ በምንም አይነት ሁኔታ ከዚህ እንዳትወጡ። ሊጎዳችሁ ይችላል። ድንገት መጥቶ የሆነ ነገር ሊያደረግ ስለሚችል ተጠንቀቁ። እንዳታስበው ወይ አብረን እንሄዳለን ወይ ደግሞ አንተ አትሄድም። ዳግም ምን አለባት ትከራከረኝ፣ አንተ ራሱ ለምንድነው የምትከራከረኝ? በቃ ከፈለግክ አንተ እዚሁ ቤት መሆን እሺ ቆይ፣ ልብስ። ተመስገን ተመስገን አምላኬ። እንኳንም የብዙ ሰዎችን ህይወት እንደነጠቀ ህግ አወቀልኝ እንጂ እኔ እስካሁን በኋላ ለነፍሴ እንኳን አልሳስትም ሁሉንም እቃ ሄሎ። እሺ፣ ምን አለ እንዴ? እንዴት ነው ለማላቁ ሹፌር የሚሄድበትን ቦታ የምነግረው? ከአዲስ አበባ አምሳ ኪሎ ሜትር ብንርቅ ነው። ቶሎ አናግረና አሳውቀኝ። አሎ ሳጅም እያፈላለኩ ነው፣ ግን አላገኘውም። የራሴ መኪና ደግሞ መጠቀም አልችልም። ታርጋውን እንኳን ብቀይር ሞዴሉ ስለሚታወቅ ያስይዙኛል። እሺ አንተ ካገኘ ደውልና ነገ አሳውቀኝ። ወይኔ ወይኔ ባይሉ ቀስ በቀስ ነገር ሁሉ ባዶውን ወይኔ ወይኔ ባይሉ ቆየ እኮ ዳግ፣ ቤቷ ያልኩህ እንዴ? ነግሬው ነበር፣ ግን በቃ እምቢ አለኝ። ምን ላድርጋት? እና ሰላም ብቻውን ጥላችሁ መጣችሁ ማለት ነው? ምን ትሆናለች? ቤት አይደል እንደ ያለችሁ፣ ምንም ማድረግ አልቻልኩም ግን እንዳትወጣ ደጋግሜ እነግርሃታለሁ። ቢሆንም ዳግም ግዜ መጣት አልነበረብህም። ምንድን ነው ያሰብከው? አልሳካለህ እንዴ? የምን ሀሳብ? እሱን ዝም በለው። አሁን ወደ ጉዳዩ እንግባ። እሺ፣ አሁን አዲስ የያዘውን ቁጥር ታውቀውታላችሁ? አዎ፣ አለኝ። ቆይ ለምንድን ነው የሁሉ ጊዜ ምክንያት እያበዛ ራከን? እሱ ሰፊ ጉዳይ ነው። ሰንደራ ጋር ነገራችኋለሁ። አሁን የሚቀርቡ አስቀድም 0964 56 ቀጥሎ ተከቢን ያለው ሎኬሽን ዛሬ የሚያሳየን፣ አሁን እዛ መሄድ አለብን። ጥሩ እንሂድ። ቆይ ሌሎች ፖሊሶች ለምዳ ያልመጡት? ዳግም ጥያቄ አታብዛን። ሁሉም ነገር ደግሞ በቁጥር ሲከዋለ በኋላ አስረዳሃለሁ። በጣም ሚስጥረኛ እየሆንክ ነው ግን። እሺ የስራ ባህሪ ነው። በቃ ትጨቃጨቁ፣ አሁን እንሂድ። ህሎ ሳችን ወደ እናንተ እየመጡ ነው። አዎ ሎኬሽኑ። አዎ አዎ። እሺ አጠፋዋለሁ፣ አጠፋዋለሁ ምን መልኩ የሚያሳየው? ለቅሶች ጠፍቷል አያሳይም። እንደመጣ እናውቃል ማለት ነው። መሆን ነው እንግዲህ። በምን አወቀ? ለራሱ ለማትረፍ ሲል ነው። ግን የተከታተለ መርጃ መች ጠፍተዋል። ምን አይነት ሰው ማነው እሱ? ብዙ ናቸው። ግን ባያሉ በጃችን ገባ ማለት ሁሉም በጃችን መግባታቸው አይቀርም። እሺ አሁን ወዴት እንሄድ? ቆይ እንዴ? ስልክ ተጠለፍኩት? እስኪ ደውለት እንጠብቅ። እሺ ተረገመ ተረግሞ የተፈጠረ ነው እሱ

አዲስ ነገር አለ። እኔ ደህና ነኝ። እሺ በቃ ግን እራሳችሁን ጠብቁሽ። እሺ ቻው። ሰላምዬ፣ በቃ የትም እንዳትወጪ እሺ፣ በምትወጂው የትም አትውጪ። ሁሌ እኮ የትም አልሄድም እያልሽ ነው የምትወጪው። በቃ ተረጂኝ ሰላምዬ፣ የትም አትውጪ። እኔ በቃ አንቺን አጥቼ መኖር አልችልም። እሺ፣ ቃል ግቢልኝ፣ አምንሻለሁ። ደግሞ ስልክሽን ክፍት አድርጊው፣ በየደቂቃው ደውልልሻለሁ። ዋርት እንደ ጭማቀፍ ተገኝቶ ሳራ ግን ታድላ ምን ብላ ብትጸሊ ነው? ሁሉ ነገር እኮ ምችት ነው። አምላኬ ወይም እባክህ በቃ በላቸው በእኔ ጉዳይ ከዚህ በላይ ይጨነቁ ሃሎ፣ ስልካችን ተጠልፈዋልህ? ወይ ጣጣ! አሁን ደግሞ። እሺ ምን ላድርግ? በህዝብ መኪና ከአዲስ አበባ እወጣለሁኝ ማለት ነው። እሺ፣ እሺ፣ እሺ፣ እሺ። የተደራጃ ኃይል ሊተሰራጨብኝ ማለት ነው። ስለዚህ በባዶ ተይዤ እስር ቤት ከመበሰብስ እሷን ገድዬ ራሴን አጠፋለሁ። መጠለፉን ነገሩት። ቆይ እሱ ማን ስለሆነ ነው እንደዚህ የሚጨነቁለት? ለብሰ ጭንቋር ነው ለሰ ተጨንቆ ሳይሆን ራሳቸው አስበው ነው። ውዳቸውን ያወጣ አስበው ነው። አሁን ለማንኛውም ውዳሉ በቦታ እንሂድ። ጥሩ ሀሳብ። የተረገመ ተረግሞ የተፈጠረ የለም፣ የለም። አይተኸዋል? የለም፣ የለም፣ ያልዞርኩበት ቦታ የለም። በእግር የተንቀሳቀሰ ያለው በምንም ምክንያት ከዚህ አካባቢ ርቅ ይችላል ነው። በትክክል። ስለዚህ አካባቢ ናፍላለሁ። በመካከል ግን ምንም አይነት ክፍተት እንዳይፈጥር እንዳይፈጠር አንድ ሰው ደግሞ ሰላም ጋር ቤት መሄድ አለበት። በትክክል። እኔም እሱ እያስጨነቀኝ ነው። የሆነ ሰው ቤት መሄድ አለበት። የሆነ ሰው ሳይሆን፣ መሄድ ከፈለክ ከፈለግ እራስህ ሂድ። ምን አለበት አንተ ብትሄድ? ለምን አንተ አትሄድም? ለምን እንደሆነ የምሄደው ሲጀመሩ ታችሁ መሄድ አለባችሁ። ስራችሁ እኮ ጨረሳችኋል። ከናንተ የፈለገው መረጃ እንጂ ወንጀል እያመያዝ አደለም። አይደለም፣ እሱማ ይሆን ነው ናቲ፣ እሱ እስር ቤት ገብቶ ባይኔ እስከማየው ድረስ የጀመርነው ነው ስራ እንጂ የጨረስነው ስራ የለም። ሄሎ ኢንስፔክተር፣ አዎ ብቻዬን ነኝ። እሱማ ተነጋግረናል አይደል እንዴ? ምንም የሚያሰጋ ነገር የለም፣ አታስብ። እሺ፣ በጣም ጥሩ። እሺ ምንድን ነው የሚለው? የስራ ስልክ ነው። ዳግም የአንተ ሚስጥር ደግሞ አሁንስ በዛ። ስራ ስራ ነው ዳግም። ደግሞ ከመርማሪያውን ከማለት መርማሪውን ማለት አደለም። እሺ፣ መርማሪው በጣም ይቅርታ። እሺ፣ እንሂዳ በእርግጠኝነት እዚህ የለም። ዝም ብለን ነው ስንዳክሬ ቆየን። ምናልባት እንደመጣን አውቁ ተደብቆ ሊሆን ይችላል ወይ አምልጦ ሊሆን ይችላል። ሄሎ፣ ሰላም ነኝ። ሄሎ፣ እንዳትቀሰቅሽ። ስፒከር አድርጉ እስኪ። እቤት ይሆናል ተናግሬ ነበር። ምን ወወይ፣ የሞት ድምጽ። ድሮስ ድሮስ ከአንተ ምን ይጠበቃል? ስንቱን ለመራን አንተ ጋር መብቶ አይደለም። ስንቱን ሕይወት ያሳጣው ለእኔ ሞት ትመለሰም ብገልሽ እንኳን የልቤን አያደርስልኝም። በአንቺ ምክንያት ያላጣሁት ምን አለ? አየሹ አየሹ በእኔ አይደለም ያጣሁ፣ የእጅህን ያገኘው የገዛ ግፍህ ነው። የእጅህን የሰጠ እስኪ ንገረኝ፣ ስንቱን ሕፃናት ነው ያለ እናትና ቦት ያስቀራሁ? ንገረኝ እስኪ ስንቱን ነው መድኃኒት እያልክ መርዝ የሰጠው? ወይ ክፋል እንዴ! አዎ፣ ወይ ወርደን ንክፋል በእናታችሁ፣ አዎ ይሻላል። ወይኔ፣ እስር ቤት የገባህበት ጊዜ ተጸጽተ ለመመለስኩ በቂ ጊዜ ነበረ። ህሊና ቢወቅስህና የሰራኸው ነገር ስህተት መስሎ ቢታይህ ኖሮ በተጭበረበረ መንገድ ቢሆንም ሁለተኛ እድል ተሰጥቶ ነበር። ግን እድሉን አልተጠቀምክበትም። ምክንያቱም ገና አልገባህም። ክፉ ስራ ምን እንደሆነ አልገባህም። አዎ አልገባኝ ምናልባት አንቺን ደም ከስጫው በኋላ ሊገለጥል ይችላል። አተርከም አልፈራም። አንተን ሳላጋልጥ በሞት ነበር እንጂ የሚቆጨኝ። አሁን ምንም አልፈራም፣ ምክንያቱም የአንተ ጉዳይ የብዙዎች ጉዳይ ነው። እኔ መስዋዕት ሆኜ ብዙዎች በህይወት የሚኖሩ ከሆነ የኔ ህይወት ቅንጣት ታክል አልታስገርመኝ። አሁን ሁሉም ነገር ተላልፎ ተሰልቶልሃል። አንተን ባላጋለጥ ይቆጨኝ ነበረ። አብቅቶልሃል። ወይኔ ባይሉ በእንዳንቺ አይነት ዳቅሻት መደፈረኝ ህድሜ ልኬኝ ሲጸጥተኝ ይኖራል። ስሚ አለሽ አንቺ ግን አንድ ጊዜ አይደለም ሺህ ጊዜ ብገድልሽ ምንኛ ደስ ባለኝ። ግን ግን ሞት አነሰብኝ፣ አንድ ሆነብኝ። ወንድ ልጅ ነህ ብዙ አትፎክር። ሰዎች ከኔ ይማራሉ ብለህ ከሆነ ብዙ አትስካ። ከአንተ ማን ምንም አይማርም። በህፃናት ላይ እና በነፍሰ ጥሮች ላይ ጨከነ ሰው ከዚህ የዘለለ ምንም መጨረሻ የለውም። ተኩስ እንዳትንቀሳቀስ! ሰላም ሰላም፣ እንዳትንቀሳቀስ! መጨረሻ ይህ እንደሚሆን ነግሬ ነበረ። የእጅህን ነው ያገኘው። ሁሌም ቢሆን የወንጀሎች መጨረሻ ይህ ነው። አንዳንዴ በህግ አስፈፃሚ ከፍተህ፣ አንዳንዴ ደግሞ ከመርጃ ጥረት ለጊዜው ልትሰወር ትችላለህ። ብዙ እርምት የሚፈጠረው ግን ማንም ቢሆን ከግጡ ነው ይፈ